ወይዘሮ ሲሲ የብሩኬ አፍቃሪ ዛሬ ይወጣል። እያንዳንዱ በፕራይቬት የነገርሽኝን ማለት ነው አወጣልሻለሁ። የማይነካ የማይነካሰው ነው የነካሽው። እስከ እስከዛሬም ራሱ ሚስጥርሽን የጠበኩልሽ የሆነ ሰዓት ላይ ታይ። አሁን ነው የምዘረግፈው በቪዲዮ ወታ አሰራም በፎቶ ነው የምሰራው ምናምን ነገር። አንቺ እኮ በቪዲዮ ወተሽ የምሰሪው ብሩኬን እኮ ለማማለል ነው። እኔ አሁን በምን እንደምታማየው ራሱ በምንሽ እንደሚማለል ራሱ ጥያቄ ሆኖብኛል። እኔ እንኳን ትንሽ የሚያማለል ነገር አለኝ። ነገር ግን ያው ምን መሰለሽ፣ አማችን ማማለል ኃጢአት ነው። እኔ ለእህቴ ትልቅ ክብር ያለኝ ሰው ነኝ። አንቺ ግን ሴት ልጅ ለወንድ ብለሽ የምትሳደቢ ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ። በያላችሁበት ይህንን ቪዲዮ ላይክ ሼር አደርጋችሁ ላይክ ሼር አድርጓ፣ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ለእሷ ማን ስለሆነች ነው ሼር ተደርጎ የሚደረስላት? ሲጀመር ቀጥ ብላ መታ ቤቴ ታዳምጣለች እንጂ። እናንተማ የተከበራችሁ የኔ ውድ ቤተሰቦች፣ ለእናንተ ክብር አለኝ። ሼር አድርጋችሁማ ለእሷ አታደርሱም። እናንተ የእሷ ሰራተኛ አይደላችሁም። እራሷ መታ ታየዋለች፣ ታዳምጠዋለች። እነዛ ላሞች ደግሞ ተፈለጉ ያደርሱላታል። ላሞቹ ማለት ነው የእሷ ላሞች። ስነ መግባር ማነች አንቺ? ለስነ መግባር ጠበቃ ማን የላከሽ? ስነ መግባር አትምጪ በስነ መግባር አትምጪ። አንድ ቀን ቻናልሽን ሸር ስላደረገችልሽ ሀቢብቴኔ ኮይቶ ብለ ሸር ባደርግልሽ ይጠቅምሽ ነበረ። ትክታክሌ ሸር ስላደረገችልሽ አንድ ቀን ስነ መግባርም አስመሳይ ነች አስመሳይ። አንቺም ያው አንድ አይነት አስመሳይ ናችሁ። ስነ መግባር እኮ በአንድ ቻና በአንድ ትክታክ አካውንቷ ብሩኬና ሀይም የምለጥፍ በሌላኛው ትክታክ አካውንቷ ሀይሚን ባናቷ የምትተክል አስመሳይ ውሻ ውሮ በላ ነች። አንቺ ደግሞ እኔና አንቺ በፕራይቬት ያወራን ሰዎች ነን። በፕራይቬት ያወራን ሰዎች ነን፣ ብዙ ነገሮችን አውርተናል። ግን እንደዛ አልጠበቅኩሽም ነበረ። እኔ ላይ እንደዚህ ቪዲዮ ትሰሪያለሽ ብዬ አልጠበቅኩኝም ነበረ። ሁልጊዜ በእሷ ቪዲዮ ስሪባት፣ ቪዲዮ ስሪባት ሲሉኝ እኔና ሲሲኮ በውስጥ መስመር አውርተናል፣ ምናምን ነገር ያወራን ሰዎች ነን ብዬ ነበረ እኔና አንቺ የተቀራረ ነው። እኔና አንቺ ማውራት ያቆም ነው። የሆነ ጊዜ ስለ ሀይሚ መጥፎ ነገር አውርተሽኝ ከዛ ወዲህ ደበርሽ ማውራት አቆምኩኝ። ብሩኬን እንደምታፈቅዱ ደግሞ በግልጽ አማርኛ ነግረሽኛል። እኔ ደግሞ አንቺ ብሩኬን የምትፈልጊው ስትፈልጊው ሀይሚን ዝቅ አድርገሽ አይደለም። ብሩኬን የራስሽ ማድረግ የምትችል ወይም ሀይሜን አንቋሸሽ አይደለም እንዳትረሹ እኔ እንደዚ ሁሉን ነገር ዝግዝግ አድርጌ አላወራም። ባለጌ አደለኝም። ውስጥ መስመር የተወራ አይወራም። ነገር ግን አንቺ ነሽ የደረሽብኝ። ስለደረሽብኝ ግን እውነቱን ነው የምናገረው። እዚ ጋር እኔ አላስመስልም። አንቺ ብሩኬን ከማፍቀር ውጭ እኮ አትወጂውም። ፍቅር ነው አንቺ ጋ ያለው። ወዳጅ ነኝ እህት ነኝ ምናምት አውቀሽ ነው። የምን እህትነት? አንቺ ጋ ያለው ፍቅር ነው። ስነ ምግባር የሚያልሻት ቋቋቴ ጋም ፍቅር ነው ያለው ለአንቺ ቃልዬ ለብሩኬ እና ለሀይሚ ክፍተት የሚፈጥር ነገር ነው የምታደረጊው። የቱ ጋ ነው ክፍተት የሚፈጥር ነገር ያደረኩትኝ? እኔ እነሱ አንድ እንዲሆኑ በታገልኩኝ ማለት ነው። እኔ እውነት እውነቱን ባወረው ማለት ነው። ይሄ እዚህ ጋ አማቼ አማች ስህተት አለ አስተካክል ማለት ያኔ ስድብ ነው። እንደ ስድብ የምታዩት አላችሁ። አንዳንድ ምንም ማድረግ አይቻልም። እንደፈለጋችሁት መተርጎ ማየት ትችላላችሁ። እንደፈለጋችሁት ማሰብ ትችላላችሁ። እኔ ግን ብሩኬ እነዛ ስህተቶች እንኳን ቢሰራ ስህተት ቢኖርበት ስህተት ይሄ ስህተት ነው ብዬ የሚወቅስበት ቦታ ቦታ ቦታ እንኳን ያንን ስህተት አውቆ አይደለም። የዋህነቱ ስለሚያመዝን ብቻ ነው። የዋህነቱ ስለሚያመዝን ብቻ ነው። መጥፎ ወንድ ቢሆን መጥፎ አመለካከት ቢኖረው እኔ ከሀይሚ ጋር ይሆን አብሮነታቸው ምናምን በቃ ያስደስተናል ብለን ሆሆሆ አንልም ነበር አብዛኞቻችን፣ አይደለ እንዴ? ከአፍቃሪዎች ውጭ ያለ ነው ማለት ነው። የብሩክና ያሚ አንድነት የምንፈልግ አንቺ ግን አስመሳይ ነሽ። እንዴት ቪዲዮ በኔ ትሰሪ ያለሽ? በጣም አስመሳይ ነሽ። ጭራሽ ሥነ ምግባርን አትናገሪያት አላለችም። እንዴት ሥነ ምግባርን በአናትሽ ይዘሻ ዙሪ፣ በአናትሽ ተሸክመሻ ዙሪ። እኔ ከአንቺ ይህንን አልጠበቅኩኝም ነበረ፣ ብታምኔም ባታምኔም እንደዚህ ታረግ ያለሽ ቪዲዮ ትሰሪብኛለሽ ብዬ አረ ሲሲ በጣም በጣም ወረርሽብኝ። የምሬ ነው የምልሽ፣ በጣም ወረርሽብኝ እኔ እያስመሰልኩ ከሆነ እንኳን ደጋረኩ እንኳን አስመሰልኩኝ። ሌዲ ዘ ፈርስት ሌዲ ነው ያልኩትኝ። በቃ ፈረስት ሌዲ መባል አለበት ነው ያልኩኝ። ለእንግሊዘኛ ይቅርታ። አዎ ሴት ልጅ ትቅደም ነው ያልኩትኝ። ይሄ ችግሩ ምንድን ነው? ሴት ልጅ መቅደም አለባት። ሴት ልጅ ትከበር። ሴት ለሴት ልጅ የሚሰጣት ክብር ማለት አሁን ሀይምዬ ሀይምዬን ነው ይሄንን፣ ለዚህ ንግግሬ ማለት ነው ሀይምዬን ነው የሚወክለው ለእኔ ሴት ብዬ ያስኳቲም ለብሩኬ ማለት ነው ሃይሚ ነች ከሃይሚ ውጭ የለችም አይደለም ስለዚህ ሃይሚዬ ትቅደም ሃይሚዬ ትከበር የሃይሚዬ ክብር እንደተጠበቀ ይሁንልን ትከበርልን የእሷ መብት አይገፋ ሃይሚ ስትሰደብ ተው ብለህ ተናገር ብሩኬ ጥሩ አይደለም ዝምታህን አታብዛ አንተ እኮ ስትዘቀዘቅ ስትሰደብ፣ እሙሽየም አልፎ ተርፎ ሲሰደቡ ሲዘቀዘቁ ሃይሚ ወታ ትናገራለች። አንዳንድ ጊዜ ተዉ ማለትን ልመድ፣ ነይ አልኩትኝ እኔ ምን ብዬ አውቃለሁኝ። ብሩኬን ምንም እኮ ብዬ አላ ስድብ ነው ስድብ አይደለም ነገሩ ለእናንተ ስድብ ነው እ ምንም ማታቁማ፣ በፍቅር ጦዛል። በፍቅር የጦዘ ሰው እኮ እኔ እኮ የማፈቅረውን ሰው እኮ ሌላ ሰው ቢናገርብኝ ያመኛል። ለምን በፍቅር ጦዣለኋ፣ አይኔ ጨልሟል በዛ ሰው ማለት ነው። እናንተንም የተረዷችሁ እንደዛ ነው፣ አይናችሁ ተጋርዷል። ስለዚህ የምታደርጉትን ነገር አታቁትም እና እረዳችኋለሁ። የፈለጋችሁትን ብትሉ ምንም ምንም የሚሰማኝ ነገር የለም። ሲሲ ግን ማለት ነው፣ ሲሲ አንቺ አንቺ የብሩኬ ፍቅር ስላለብሽ ነው ገብቶሻል። ቃልዬ ለሀይሚና ለብሩኬ መለያት ምናምን፣ ይቺ ሙዲሽን እዛ ለራስሽ አርጊያት። ይሄ ሙዲሽን ማለት ነው ለራስሽ። ይሄ ምን መሰለሽ? ይሄ የብሩኬ ላሞች የምትዥበት ማረሻሻሽ ናት። ይቺ የምታረሳሽባት ሙዲሽ ናት። እነሱን በፍቅር የወደቁ ናቸው እንዳንቺ። አንቺም እነሱን አረሳስተሽ በቃ ፍቅርሽን ለማስከድ ያደረግሽው ነገር ነው። እውነቱን ስነግርሽ ማለት ነው። እና እኔ ሲጀመር እኮ ከሀይሚ እንድርቅ ራሱ ሀይሚ ሀይሚ አትበይ ምናም ብለሽኛል የሆነ ጊዜ ራሱ ገብቶሻል አይደል? እኔ ከአንቺ የማልጠብቃቸው ብዙ ነገሮች ስትይ ነው በኢንቦክስ ከአንቺ ጋር ማውራት ራሱ ያቆምኩትኝ። በቃ አቆምኩኝ፣ አቆምኩኝ። ለምን እኔ ሀይሚ ለምን የእናቴ ልጅ እህቴ አትሆንም ከተናገረችብኝ አቆማለሁ፣ ከሷ ጋር ማለት ነው ማውራት አቆማለሁኝ። የምር ሀይሚ ሀይሚ አትቤ ብለሽኛል። ሌላም ነገር ይሄ ብቻ አይደለም፣ ብዙ ነገር ነው ያልሽኝ። እኔ ስለ ሀይሚ ሀይሚንም በጣም የሚያጣጥል መጥፎ መጥፎ ነገሮች ብለሽኛል። እኔ ግን ወራዳ አይደለሁኝም። ኢንቦክስ ላይ እያወረውትን ሰው አምጥቼ ኢትዮ ብላይ አላሳጣውም። ነገር ግን ደግሞ ለሁሉም ጊዜ አልለው የለ ፈጣሪ ደግሞ የሆነ ቀን አለ የለ ለሁሉም ቀን ጠብቆ ዛሬ ደግሞ እኔ መናገር ያልፈለኩትን ነገር ነካክተሽኝ እንድናገር አደረግሽኝ። ከነካካሽኝ አይቀር እውነቱን ተናገርኩልሽ። አንቺ ጋ ያለው ለብሩኬ ፍቅር ነው፣ እንደምታፈቅሪውን የነገርሽኝ ለእኔ በግል አለቀ። ይህ ወዳጅ እህት ምናምን ነገር፣ ኧረ በስመ አብ የማይመስለውን የማይመስለውን ነገር እንዴ፣ ምን ሆነች ነው? ይህ የማይመስል ነገር ነው። እንደዚ አይነት ጭዌኔ አይመቸኝም። ለማንኛውም ግን ማለት ነው በልኳ አፍቅሪው። የማታገኘውን ሰው ልብሽ ተልጦ ተላልጦ አጉል ላይ እንዳት ወርቂ ራስሽን እየጠበቅሽ አፍቅሪ ማለት ፈልጋለሁኝ። በድጋሚ ግን እኔ ቪዲዮ ባሰሪብኝ ደስ ይለኛል። ገብቶሻል። ቪዲዮ ከሰራሽብኝ በድጋሚ ግን እኔ ብሩኬን እንደምታፈቅዱ ያደረገሻቸውን ቦይዞች ምናምን ነገር አስደምጣለሁ ለኦዲየንስ። በቃ ያው ይደብራል ብዬ ነው። ገብቶሻል። እኔ እኮ ያው የእናቱ ምናምን ሊጨርሰው እንዴ ተይ በእናትሽ ክፉ ነገር አታናግሪኛ። ተይ ገብቶሻል። እኔ እንድናገር ያደረግሽ እንዳወራልሽ እያደረግሽ እየገፋፋሽ ነው ያለሽው። አስፈላጊ ከሆነ አወራልሽ አለውኝ። ለሀይሜ ያለሽን ጥላቻ እና ለብሩኬ ያለሽን ፍቅር፣ ብሩኬን ደግሞ እንዴት ማጥመድ እንዳለብሽ፣ ሀይሜን እንዴት ማስጠላት እንዳለብሽ ምናምን ነገር ገብቶሻል አደለ? ሀይሚን እንዴት ማስጠላት እንዳለብሽ፣ ሌላው ነገር ደግሞ በቃ ሀይሚ ኦዲንስ እንዳይኖራት ምናምን። አረ ብዙ ነገር ብዙ ነገር እኔ እንደዛ ብለሽ እንኳን ኢትዮ ብላይ ማውራት አለብሽ ብለሽኝ ያላወራቸው ነገሮች አሉ። አልዬ ኢትዮ ብላይ እንደዚህ ብለሽ ማውራት አለብሽ ምናምን ነገር ብለሽኝ እንኳን ያላወራቸው ነገሮች አሉ። ለምን እኔ በራሴ ጭንቅላት ነው ምሰራው። ሰው ስላላይ መጥቼ ቪዲዮ አልሰራም። ለምን አንቺ ያንን ነገር እኔ ባወራው የሃይሚ እህቶች እንዲሰድቡኝ እና ሃይሚን ከልቤ እንደማልወዳት ምናምን ነገር አድርገሽ ነበር ያሰብሹ ማለት ነው። እኔ ግን ማውጣት ትችላለሽ፣ ቮይሶች አሉ። እኔኮ ሃይሚን ከልቤ ነው የምወዳት። በቃ ከልቤ እንደምወዳት እንደ እህቴ እንደምሳሳላት ነው ሁሌ ነበረ ምነግርሽ። አንቺ ግን ያልሆነ ከነዛ ከላሞቹ ጋር እየዋራሽ እየመጣሽ ተንኮል ምናምን ነገር ታስብ ነበረ። ነገር ግን ፈጣሪ የልቤን ስለሚያውቀው አንድ ቀን መጥፎ ነገር ወጥቶ እኛ ያቅም ምክንያቱም ልብ ውስጥ ሲኖር ነው አደለም? የሚወጣው፣ ልቤ ውስጥ ምንም ነገር ስለሌለ ምንም ነገር ከኔ አግኝተሽ አታቂም። እና ከዚህ በላይ ባትነካኪ ጥሩ ነው። ገብቶሻል? ከዚህ በላይ ተነካካሽኝ፣ ተገፋሽኝ፣ ኦ ችግር ነው የሚፈጠረው። ገብቶሻል? ችግር ነው የሚፈጠረው። ብታርፊ ጥሩ ነው ሴትዮ፣ የምርሬ ነው። የማይነካ ሰውን የነካሹ፣ ራስሽን ቻይ። ይህ፣ ለማንኛውም ለማን ለብሩኬም፣ ለሀይሚም እኔ ጥላቸው የለብኝም። ሁለቱንም በአንድ አይኔ ነው የማያቸው። ብሩኬን አብዛኛውን ጊዜ ስለሞቅሰው ነው እንጂ ሞቅሰውም ስለምወደው፣ ስለማከብረው አማቼ ስለሆነ የሀይሚ ቀብራራ ስለሆነ ከሀይሚ እንዳይለይ አብረው እንዲሆኑ ቀጣይነት እንዲኖር ፍቅራቸው እንዲዳብር በማሰብ እንጂ ለሌላ ነገር አይደለም። አንቺና መሰሎችሽ እንደዛ አይነት ኔጌቲቭ ነገር ቆሻሻ ነገር የምታስቡ ከልባችሁ ይህንን ቆሻሻ ነገር አስወግዱት። ጥሩ አይደለም። ልባችሁን ጥሩ ጥሩ ነገር እንዲያስብ አድርጉት ማለት እፈልጋለሁኝ።